እናንተና ይሄ ቪዲዮ በተሰራበት ሩታ እውነትም ረግጣ ወታለች፣ እውነትም ከቤት ወታለች፣ ሩታ ከቤት የለችም። ስለዚህ ጥፋተኛው ማናት? ሩታ ናት። ይቅርታ ስትጠየቅ ራሶ ይቅርታን አልቀበልም ብላ ረግጣ ወታለች። ስለዚህ ጥፋተኛው ማን ነው? አብርሃም አይደለም ሩታ ናት ብላችሁ ያው ነገ ታለቅሳለች። የምታለቅስበትን ጊዜ ቅርብ ነው። በመቀጠል ደግሞ ሌላ ሴት አስከትለህ ይዘህና ተቃጥላ እየሮጠች ትመጣለች ብላችሁ እንግዲህ ብዙ ልጆች እየለፈለፋችሁ ትገኛል ትችላላችሁ በመቀጠል ደግሞ እርስ በራሳችሁ ራሱ የምትቀጣቀጣላችሁ ማለት ነው። ምድረ ስራፈት የምሬ ነው። ስራ ፈት ራሱ አይገልጻቸው። እርስ በራሳችሁ የምትባሉ ነው ምላችሁ በመቀጠል ደግሞ እያንዳንዱን ነገር እናገራለሁ። ዛሬ የመጣው ነገር ይመጣል። ላይክ ሽር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተቀዳደ ስለ ፍቅር የሚሆን ስለ ፉአድ የሚሆን ስለ አብርሽ የሚሆን ስለ ሩታ የሚሆን ስለ ነጻነት ይሄንን አይዲያ ማን እየሰጣቸው እንደሆነ ለሴቶቹ ክብራቸው ዝቅ አድርገው እንዲመጡ እያደረገ ያለው ማን እንደሆነ እናገራለሁ። የመጨረሻ ስቴፕ የምታሽቃብጡ ወንድ አምላኪ በጠቅላላ ደግሞ እዛው ሄዳችሁ አቁማችሁ ስገዱበት። ከፈለጋችሁ ቤተ ክርስቲያን፣ ከፈለጋችሁ መስጅድ አስገብታችሁ መስገድ ትችላላችሁ። ኦፍኮርስ መስገድ ትችላላችሁ። እኔ አይመለከተኝም። በቀባራ ነጽብ እዘጋላችኋለሁ። ምክንያቱም በዝቷል፣ ስለበዛ ስለሚያስጠላ ማለት ነው። ሰላም አሌይኩም ወራህመቱላ በረካቱ። ውድና የተከበራችሁ የቻላ ቤተሰቦች እንዴት ናችሁ? ደስታ በተሰራበት ሩታ በወጣችበት በተባለው ፓርት ሩታ ናት። ጥፋተኛዋ ሩታ ነገ ታለቅሳለች፣ ነገ አልቅሳ ትመጣለች እየተባለ ነበረ ግን አሁን በረዘግተዋል። ኤፍሬም ተጨነቀ የሚል ቪዲዮ ነው የሚለቀቅልሽ። እሺ አዳሜ ማለት ነው፣ ይሄ ነው የሚለቀቅላችሁ። ነገር ግን ምነው እንደ አህያ ጠገባችሁ እኮ አህዮች ሆናችሁ እናንተ። በነገራችን ላይ እርስ በራሳቸው የምትሳዳድቡት ማለት ነው፣ በቃ ጭንቅላታችሁ ባዶ እንዴ ቤተሰብ የላችሁም? ቤተሰብ አልባ ናቸው እንዴ እናንተ በየሄዳችሁ በ ብላችሁ፣ በየግስቱ ተሰቅላቸው የምትሰዳደቡ እርስ በራሳችሁ። በመጀመሪያ ደረጃ የቡታጀራ ልጆች ያልሆናችሁ ልጆች እኔ የቡታጀራ ልጅ ነኝ ብላችሁ የምታወሯአላችሁ፣ ከዛሬ ጀምራችሁ ቡታጀራ ልጅ ነኝ ብላችሁ በየግስቱ ገብታችሁ እንድታወሩ አልፈቅድላችሁ። ምክንያቱም የቡታጀራ ሴቶች አይደላችሁም። አንደኛ ስናፋጥጧችሁ ጉራግኛ አውሮ አታወሩም። እሺ በቡታጀራ ያላችሁበትን ሀገር ወይም አካባቢያችሁ ጥቀሱ። አጠቅሱም። ቡታጀራ ውስጥ ምንምን ታውቃላችሁ ተብላችሁ ስትጠየቁ አጠቅሱም። ስለዚህ እናንተ ቆሻሾች በየቦታ እየተሰቀላችሁ ፍቅር ጎረቤቴ ናት፣ ልጅ አላት፣ ሩታ ጎረቤቴ ናት፣ ቤተሰቦቿን አፈንግጣ ወጥታለች፣ ቤተሰቦቿን እየበደለች ነው። ውሸታ የቡታጀራ ልጆች አይደላችሁ እናንተ ቆሻሾች። ጌት እንደመጣችሁ አናቃችሁም። ስለዚህ ምንድነው እናገራለሁ ያልኩኝ አሁን ዛሬ። በመጀመሪያ የተሳደባችሁ ተሳደቡ፣ አይመለከት። ከፈለጋችሁ በህናታችሁ ተተከሉ ማለት ነው። ምክንያቱም እማይገባችሁ ድንዝዞች ስለሆናችሁ ብዙዎቻችሁ ማለት ነው። ድንዝዞቻችሁ የምላችሁ በቃ ያልተማራችሁ ደደቦች አላችሁ። በየሄዳችሁ እውነት ሲወራ የምትሳደቡ አይመለከተኝም። ስለእናንተ ይሄ ሁሉ አይዲያ እየሰጠ ያለው ይሄ ሁሉ ሴትዋን ክብሯ ዝቅ ተደርጎ እንድትሰደብ እንድትረገጠ እያደረገ እየሰጠ ያለው አብርሃም ነው። አዎ አብርሃም፣ መቶ ፐርሰንት። ከፈለጋችሁ እዛ ቲክቶክ ሰፈር እየየ ስትሉ ደሮ እየሰጠ ያለው ይሄን ሁሉ አብርሃም ነው ማለት ነው። አያችሁ አይደለ? ለነፃነት የሰጣት ማነው? አብርሃም ነው ተግባባሪ አይደለ? የሰጣት አብርሃም ራሱ ነው። እሺ ወደ ፎቶና ቪዲዮ፣ በራሱ ሚሞሪ የነበረ የተጫነ ፎቶና ቪዲዮ ነው ሰጥቷት፣ ነይና ውጪና እንደ ሰው ስሪ እደጊ ያላት። አሁን ምን ልታመጡ ነው? ባለፈውም ተናግሬ ዩቱብ ከፈተላት እሱ ነው ብዬ ተናግሬ ተሳድባችኋል። ተሳደቡ። እናንተ ምድረቅ እንቅናን ቤተሰብ አልባ ናችሁ። የተለል ቤተሰብ አልባ ስለሆናችሁ በቃ በማይሆነው ነገር ቢዚ ሆናችኋል ስለዚህ አሁንም ሩታ ብዙ ጊዜ ማናት ሜሪ ቤት ሄደች ከዳኒ ጋር ሄደች ከከሌ ጋር ሄደች አንዋር ተከታተላት ሲባል የነበረው የአይዲያ ያመጣው ማነው አብርሃም ራሱ ከዛ ምን ተባለች እችለች ራሷን ክብራን ዝቅ አደረገች ቤት ለቤተሰቦቿ ክብር የሌላት ለባሏ ክብር አይኖራትም እሱ የሰጣት አይዲያ ነው የምትሰራላቸው ምን ልታመጡ ነው እሱ የሰጣቸው የሰጣት አይዲያ ነው። ምፈተፈተ ውጭ ልጅ ማለት ነው። ስለዚህ ከጭንቅላቷ ውረዱ። ከፈለጋችሁ የሚሰሩትን ነገር ይሄ ነገር አትስራ አትሉም እንዴ እናንተ እናንተ ቆሻሾች? ቆሻሻ ተምራችሁ ገደልገቡ ነው እንዴ? ይሄን ነገር አትስራ አብርሃም አቆም ካላችሁ አብርሃም አያቆሙም። ሩታ አብርሃም ሳይላት ወይም አድርጊ ሳይላት ነው የምታደርገው። ረባካችሁ እውነታችሁን ነው። የፍቅር ጥያቄ ጠይቀሽ ነው የተባለች ሴት እኮ ናት እሺ የፍቅር ጥያቄ ነይና ቁጭ ብለሽ ቪዲዮ ቅረጪ ተብላ የቀረፀች ሴት ናት። የተቀረጸች የምን ቀረጸች የተቀረጸች ሴት ናት። ክብሯን ዝቅ አድርጋ እንድትመጣ ያደረጓት አብርሃምና ያቺ እህት ተብዬዋ ኤልዶ የምትባል እህት አይደለችም፣ እህት አይደለሽም። ቻና ሌለ ድርሽ ላለው ብትሉ ውርድ ከራስ ያለቃችሁ። ተግባባን አይደለም፣ እሺ ፍቅር ደግሞ ድጋሚ ቪዲዮ እንድትሰራ አምጥተዋታል፣ አይደለም ከዛ በኋላ ምንድ ነው የተባለ የድሮ ፍቅሬን ተነሳብኝ፣ የድሮ ፍቅሬን እንደዚህ ያላይብኝ እንዲስትባል። ፍቅር የፉዓድ ሚስት ናት። አራት ነጽብ አመናችሁ አላመና፣ እየመረራችሁ ዋጡት። ፍቅር፣ አዎ የፉዓድ ሚስት ናት። ከአብርሃም ጋር እየሰሩ የነበረው ስራ ነበረ። መጀመሪያም ላይ ማለት ነው ፍቅረኛሞች አልነበሩም። ተግባባን። እሷም እንድትሰራ ያመጣት ራሱ አብርሃም እራሱ ነው። እሺ

ተግባባን ነፃነት። አዎ ፍቅረኛው ነበረች፣ ነገር ግን ተለያዩ በራሳቸው ምክንያት። ከዛ በኋላ ከዛው ለአልፎ ተርፎ አብርሃምና ሩታ ተጋቡ፣ ነገር ግን አሁንም ተለያዩ። ሩታ ሻንጣ ይዛ ወጣች፣ ሩታ ቆርጣ ወጣች፣ ሩታ መድሮሾ፣ ሩታ ቤተሰቦች ዋጋ ሄደች። ይሄ ሁሉ ውሸት ምን ይሰራላችኋል? እስከ መቼ ነው መዋሸት? አብርሃም ምን ይሰራልሃል? በሴት ልጅ መጫወት፣ ሴት ልጅ ክብሯ ዝቅ አድርጋ እንድትመጣ ለምንድን ነው የምታደርገው? ሁሌ ማለት ነው ለምንድነው ደፍሮ የሚናገር የለም? ደፍሮ የሚናገር ስለሌለ ኮ ነው እስከዛሬ ድረስ እየተጨማለክብን ያለው። ገዛ በዛ ሁሉ ሴቶቹ እንደዛ ብለ ኑ እያልካቸው ሲመጡ ምን እያደረጉ ነው ሴቶቹ? እኛ ቡታጀረ ሴቶች ጠቅላላ እንሰደባለን በነሱ ምክንያት ማለት ነው። ይሄ ሁሉ ጠንሳሹ ደግሞ እራስህ ነህ። ሩታም ያ ነገር እንትና ሄልዶ ምንድነው ያለችው? ከእሷ ጋር መጀመሪያ ላይ ከእሷ ጋር ቪዲዮ እንድትሰሩ ፈልጋለሁ ብላ ኮ ነው ሩታን ያቀራረበቻቸው። ከዛ ፍቅር ጥያቄ እንድትቀርብ አደረጓት። ሁለቱ አዎ አደርጋችኋል፣ ለምን አላ አደርጋችኋል። ስለዚህ አሁን ይሄንን ነገር መናገር ፈልጌ አይደለም፣ ነገር ግን ነጌ ታለቅሳለች። ለቤተሰቦቿ ክብር የላችም። ለሆነ ነገር እኔ ቻና ሊወላ አንድች ነገር ብታደርጓት፣ አንድች ነገር አንድች እንዲህ ድርሽ ጣታችሁ እርፍ አደርግበታለሁ ብትሉ፣ ውርድ ከራሴ ውርድ ከራሴ አለቃችሁ። እናንተ ተለያይታቸው የምትለያዩ ሰዎች አይደላችሁም። የምትፋቱም ሰዎች አይደላችሁም። ነገር ግን የወረደና የዘቀጠ አይዲያ አምጥተህ ለሴቶቹ ለምንድ ነው የምሰጣቸው? ለምንድ ነው የምሰጣቸው? ለነጻነት የሰጥሃት አንተነህ ባለፈው ዩቱብ ከፈትክ ብዬ ስናገር ዩቱብ አልከፈተላትም እች አሮጌት ብለው ሲሳደቡ የነበሩ መሀየም አህዮች፣ ደደቦች፣ ቤተሰብ አልባ የሆኑ የቲክቶክ አርበኞች እዛ ላይ ብላይ ተዘፍስፈው ሲሳደቡ ነበረ። አያቸው አይደለም። እውነትን ተናግሮ በመሸበት ማደር ይላል ያገሬ ሰው። እውነትን አምናችሁ ተቀብላችሁ አፋችሁ ዘግታችሁ ከኔ ጋር ተስማምታችሁ ብትኖሩ ነው የሚሻላችሁ። ምክንያቱም እናንተም ስደተኞች ናችሁ እኔም ስደተኛ ነኝ። ተግባባን አይደለ? ዝም ብላችሁ ራሳችሁ ቢዜ እያደረጋችሁ የምታለቅሱ ራሱ አላቸው የምታለቅሱ ዝም ብሎ በማያስለቅስ ነገር እንደ እኔ ስንት ነው ማስተናግደው? በውስጥ መስመር እንዲህ አናት አናታችሁ ብዬ ነው የመልሳችሁ። ካሁን በኋላ ርህራህ የሚባል ነገር የለኝ። ምክንያቱም ብዙ ጊዜ ያስረዳችኋለሁ። መስሚያችሁ ጥጥ ነው። ስራ ነው ይስሩ፣ ይለወጡ፣ ይለወጡ። ነገር ግን የሴት ልጅ ክብር ዝቅ አድርጎ የሚመጣ ስራ በአፍንጫ ይውጣ። አንድ ሰው ትዳሬ ነው ብሎ ከኖረ ውሸት፣ እስከ መቼ ነው የሚዋሸው? ሳይለያዩ ተለያዩ፣ ሻንጣ ይዛ ሳትወጣ ወጣች፣ እሺ ሜሪጋ ሳትሄድ ሜሪጋ ሄደች፣ የፍቅር ጥያቄ ጠየቀች፣ መድሮ ሾ። አይሰለቻችሁም እንዴናተው ሁሌ አይሰለቻቸውም እስኪ አሁን ዩቱብ ቻናላቸው ፈትሹት። የአብርሽም የሩታም ዩቱብ ቻናል ፈትሹት። ቀጥሎኑና የነ ሜሪ ከዚህ በፊት የተሰራው ቪዲዮ ላይ የነ ዳኒ ፈትሹት እስኪ የማን ክብር የሚነካ ቪዲዮ ነው የተሰራው። እናንተ ወንድ አምላክ አሸርጋጆች ለምን አትሰግዱለትም? ለምን አትሰግዱለትም? ስገዱለት። ቤተ ክርስቲያን ወስዳችሁ ስገዱለት። ቤተ እንትን መስጅድ ወስዳችሁ ስገዱለት። አያገባኝም። ምድረ ግፍታፍ ከእኔ ጋር ተስማምታችሁ ኑሩ። ነገ ብትታማሚያ የምደርስልሽ እኔ ነኝ፣ እነሱ አይደሉም። ኢትዮጵያ ያሉት እንደዚህ ቱበሮች የምታጨብጭቡላቸውን አይደሉም፣ እኛንን የምንደርስላችሁ። ቀጥሎ ደግሞ የሆነ ነገር ስትታመሙም ይሁን ስትሞቱም ራሱ ጀናዛችን ሲላክ አንድ ሰው ሲሞት ሞት ያለ ነው። ስለዚህ ጀናዛ ራሱ ሲላክ የምትደርስልሽ እኔ እንጂ ሌላኛው ሰው አይደለም። እኔ ስሞት የምትደርሽልኝ አንቺ እንጂ እኔ ሌላው አይደለም።